ራይት ራይት፣ ሰላም ጤና ይስጥልን ውድ የአፍሪከኛ ሾው ቤተሰቦቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና እንድትሆኑ እየተመኘው የአፍሪከኛ ሸው ፕሮግራማችንን አዘጋጅቼ የማቀርብላችሁ ሚሪያም ኬንዷስ ነኝ። ዛሬ ደግሞ ወደ ኢኤ የሙዚቃ ስቱዲዮ ጎራ ብለን ሙዚቃዎችን እያዳመጥን ቆይታ እያደረግን ሙዚቃ እየተገባበዝን አብረን እንቆያለን። እናንተም በያላችሁበት የትም እንዳትሄዱ። የዛሬ ፕሮግራማችን የምንጀምረው ካፊ ቶስ ትል ባቅንቅነችው ተወዳጅ ሙዚቃ ይሆናል። አብራችን ቆዩ። መልካም ጊዜ።

ልጅ አሬን ነው አርቱን የሰሩት፣ ውጭም ውስጥም እነሱ ናቸው። እዚህ ደግሞ ስቱዲዮ አለ፣ የተለያዩ አርቲስቶች አሉ፣ ከሌላ ዲፍረንት ካንትሪስ እዛ ጋር ናይጀሪያን አርቲስት አለ፣ ከዚ ጋር አለኝ ነው ሁሉ ምናምን እያ አይነቱ አለ። ማጂክ ዋናው ሁሉ ነገር የሚፈጠረው ከዚህ ነው። ፕሮዲሰር ነው ሮባ ይባላል። እሱ ደግሞ አርቲስት ነው፣ በጣም ጎበዝ አርቲስት ነው እሱ። እዛ ደግሞ ዴቭ ይባላል። እሱም አርቲስት ነው። ደግሞ ትንሿ ስቱዲዮ ነች። ከታች ብዙ ሰው ሲኖር ምናምን እዚህ መጥተው አርቲስቶች መቀረጽ ይችላሉ ምናምን፣ ነው በጣም ደስ ይላል። በቂ። ስለዚህ ስንት ስቱዲዮ አለ ማለት ነው? አንድ ሁለት ስቱዲዮ አለ። ውጭ ደግሞ ዝም ብለን ቪዲዮ ኤዲት የምናደርግበት ናሩ ለምንሽ ስቱዲያችን ስለጋበዛችሁ በጣም አመሰግናለሁ። ምንም ችግር የለም አይንታም። በፈለግሽ ሰዓት እንደ ቤትሽ መምጣት ትችላለሽ ነው። እስቲ ለተመልካቾቻችን ራስን አስታውቂያቸው። እኔ ስሜ የየው እባላለሁ። ተወልጄ ያደግኩት ከጎንደር ነው። ትንሽ እያለሁ ወደ ውጭ ሀገር ሂጄ 24 ዓመት ኖሬ እዛ ያይ ትንሽ የቀሰምኳቸውን ነገር ምናምን ይዤ ወደዚህ ለመኖር አሳብ አለኝ ማለት ነው። እና አሁን እዚህ ሙሉ ለሙሉ ለመኖር ነው የመጣ። እንደዛ ነው ሀሳቤ ከዚህ እንትን እያልኩ ወረቀትም ስላለኝ ከዛ የሚያስፈልጉ ነገሮች ለዚህ ካለ እየተመላለስኩኝ ማድረግ ቻ ግን እዚህ ነው ሀሳቤ። አሁን በኋላ ወደዛ ወደ ሀገር ቤት ብለን ወደ ሀገር ቤት ደስ ይላል። እና እኔ የምልህ ኢኤ ኢንተርቴንመንት ስሙ ኢኤ የሆነበት ምክንያት ምንድን ነው? እስቲ ስለ ስሙ አብራራለን። ኢኤ የተባለው ምክንያት ኢኤ ማለት ኢስት አፍሪካ ማለት ነው እና ይህንን ኢንተርቴንመንት ስንከፍተው ላይክ እንዴት ኢስት አፍሪካን ላይክ ከሌላ ካንትሪዎች ጋር እንዴት መገናኘት እንደምንችል ና የእኛንን ሳውንድ የኢስት አፍሪካን ሳውንድ፣ የኢትዮጵያን ሙዚቃ ምናምን ወደ ኢንተርናሽናል ለማድረግ ነው እና ይሄን የከፈት ነው። በቃ ሪፕሬዘንት ለማድረግ ነው እና ደግሞ ላይክ እንዴት ነው ከኢስት አፍሪካ አሁን የከፈትከው ስቱዲዮ በዚህ አጋጣሚ በጣም ደስ ይላል። ብዙ አመሰግናለሁ። ታዳጊ ሙዚቀኞች አሉ ብዙ አሉ እና ሰው የተለያየ ቫራይቲ መኖሩ መልካም ነው። እዚህ ታዳጊ በጣም ብዙ ታለንት አለ ከዚህ ሀገር ግን ትንሽ ሳንቲም የለም ምናምን ነው፣ እና አርቲስቶቹን ለመርዳት ምናምን የከፈት ነው እና የመጣ ማንም ሰው ብር ኖሮ አልኖረው መጥቶ ደስ ብሎት እንደ ቤቱ እንጂ አድርጎ ምናምን እንዲሄድ ነው የተከፈትነው። እህ እንደፈለጋችሁ መጣችሁ ፈታ ብላችሁ ትሄዳላችሁ። ደስ ይላል። ሰው የዓላማው አሁን የእስቱዲዮ ዓላማ ምንድን ነው? ያው ኦብቪስሊ ሙዚቃ መስራት ነው ነው። ግን እንዴት ነው ሙዚቃ ይሰራል? ሙዚቃ ደረጃ ብዙ ኮንቴንቶች ለመስራት ነው። በዛውም ደግሞ አርቱ ምናምን አብሮ ይገባል ማለት ነው እንደ ዘፈን አይነቶች ትንሽ ሾርት ፊልም የሚሆነ አኒሜሽን ቢሆን ምናምን ብዙ ብዙ ነገር ወጣ ወጣ ያለ ነገር ለማቅረብ ነው። ይህን የከፈት ነው። እንዴት ነው ከአፍሪካ ሀገራት ከተለያዩ አፍሪካ ሀገራት ካሉ ሙዚቃ ስቱዲዮዎች ጋር ተወዳዳሪ የመሆን ነገር ውስጥ እንዴት ነው? አሪፍ ነው፣ ተወዳዳሪም እየጀመርን ነው። እኛ ለመወዳደርም ሳይሆን በቃ ማንም ጋ መስራት ለመስራት ነው። በቃ አብሮ ለመስራት ይሄንን ጥሎ ለማለፍ ወይም ያን ጥሎ ለማለፍ ሳይሆን ሁሉንም ኢኮል አድርጎ እኛ በምናውቀው ያን ላያውቅ ይችላል ያ የሚያውቀውንን እኛ ላናቅ ስለምንችል በቃ እንትን ብለን ክላሽ አድርገን የሆነ ነገ ነገር ለመፍጠር ሞዊዚ የሚባል ትልቅ ውጭ ሀገር አሜሪካ ውስጥ ትልቅ አርቲስት አለ። የኬንያ ሞዊዚ አሁን ውጭ ነው ያለው፣ እሱ ጋር እንሰራለን። ናይጀሪያኖች አሉ። ስቱዲዮ ለመክፈት ምን አነሳሳክ? ይህንን ያነሳሳኝ ያው እናቴ እናቴ በጣም ትልቅ እንትን አላት ፋን ነች። ይህ ምንድነው? ኢንተርቴንመንት ነገር ዘፈኖች፣ ምናን ስፖርት ምናምን ትወዳለች እናቴና፣ እኔም አርቲስት ነኝ፣ አሁን በቅርብ ነው የጀመርኩት። እና እሷ በቃ አንደኛ አድናቂ የነበረች እሷ ነው። እና አሁን አርፋለች፣ ግን ለእሷ ስል ሰው መርዳት ምንም ችግር የለም እሷ ሰው መርዳት ምናምን ስለምትወድ እንደዚሁ፣ እኔ ደግሞ በምችለው ያክል አድርጌ በአርትም መንገድ አስመስዬ እሷ የምታደርገውን እንትን ለማለት ነው ነው ምንድ ነው የሚባለው፣ ለማስደሰት ነው። ለገሲ ሆነን ኪፕ ገውን ለማድረግ ማለት ነው። ወደ ሙዚቃ ስትገባ እና ማንን ነው ብዙ ጊዜ የምታዳምጠው ሙዚቃ ማንን ነው? አሁን የሆነ በቃ አፍሮ ሰማለሁኝ፣ ዴቪዶ በርና ቦይ ምናምን ሰማለሁ፣ ሂፕሀፕ ምሰማለሁ። ግን ከሂፕሀፕ አሁን ትንሽ ወጣ እያልኩ ነው በጣም ሳድግ ሰማው ነበረ እና ትንሽ በቃ ወደ ለየት ያሉ ነገሮች እየሰማ እና እና አፍሮ አፍሮ ኢንስፓየር ያደረገኝ ሙዚቀኛ ማለት ነው ንብሲ ንብሲ ጎበዝ፣ እሱ ኢንስፓየር አርጎኛል እና ለሩ ወይን ምናምንም አርጎኛል አሏሽ ነው። ከሎስ አንጀለስ ነው ያደኩት እኔ። 24 አመት እና የዛ ስታድጊ ምናምን በቃ ይሁን ኢንፍሉዌንስ የሚያደርጉሽ ምናምን ነው እነዛ እነዛ ነው። እንትም የሀበሻ ሙዚቃ ሰማለሁ፣ እነ ጥላሁን ገሰሰ፣ መሐመድ የድሮ ዘፈኖች። አዲሱንም አላቅም አሁን እያወኩኝ ነው ግን እንደዛ ነው። አይ ደስ ይላል። ስለዚህ ለተመልካቾቻችን እስቲ አንድ ሙዚቃ እንጋብዛቸው። ና በጣም የምትወደው ማ ወደ ልል ዊንን ጋብዝ ወይስ ኒፕሲ ሀሶ ግራንን ኦማ ላይፍ የሚለው የኒፕሲ አሪፍ ነው። ሞቲቬት ያደርጋል ነው ከመሬት ካለሽ እንድትሆኝ ያደረጋልሽ። ተመልካቾቻችን አሁን ደግሞ የምንጋብዛችሁ ንርሲ ሀሰል ስን ፒስ፣ እንግዲህ ተወዳጅ የነበረ የሂፕሀፕ ሙዚቀኛ ነው። እሱን ደግሞ ማይ ላይፍ አ ንሲ ስል ግራንድናማ ላይፍ የተሰኘው ሙዚቃ ነበር። እንግዲህ ያየው የጋበዘ ትክክለኛ ስሜ ውጭ ሀገር ማንም ትክክለኛ ስሜን የሚያውቅ የለም። በብዛት ለእኛ ነገር የሆነ ስሜ በብዛት የሚያውቁኝ የየው ብሎ ነው የሚያውቁኝየየእኔ ደግሞ ያው ስቱዲዮ ከመጣው ሀይቀር እስ ሙዚቃ ሞክሬ ሊሄድ ብዬ አሰብኩኝ ዛሬ። በዛውም በጣም አሪፍ ነው ደግሞ ከመጣ በጣም ጎበዝ የሆነ ፕሮዱሰር አለ ማት የሚባል ከድሬ የመጣ እሱ አለ እሱ ጋር ቀስ ያልሽ ከጀም አሁንም ከአዳማ የመጣች ልጅ አለች አብራነ ከዚህ እንትምትል ጋምቤላኖች አሉ፣ ናይጄሪያን አለ። እንዴት ነው ኔትወርክ የምታረጉት? ሰው በሰው ነው። ላይክ ሶሻል ሚዲያ ላይ ና ብዙ ላይክ ከኛ ኢንስትግራም እየገቡ እንት የሚሉን አሉ። ቲክታክ ላይ ላይክ በቃ ነው እንዳልኩት ቅድም ማለት ነው ላይክ ሳንቲም የለም ግን ታለንት አለና እና ምንም ይምጡ አሪፍ ታለንት ካላቸው ከኛ ጋር ማደግ የሚችሉ ከሆነ አብረን እናድጋለን ካልሆነ ደግሞ ሌላ ስራ እንሰጣቸዋለን የሚሰራ ካለ እንደዛ ነው እናስተዋወቀሽ እና ማቲ ማቲ ጋር ይሆን አንድ ያበደ ዘፈን ብትሰሩ እራሱ ደስ እዚህ ጋ ነው እንግዲህ ሙዚቃችን የምታቀናብሩት። ማቲ አለ ከዚህ ፕሮዲሱ ምናምን ያደርጋል ይመጣል። ማቲ ወው! ትንሽ ተመልካቾቻችን፣ እንግዲህ እኔ ሙዚቃ ሰርቻ አላውቅም እስካሁን። አዳምጣለሁ፣ ሙዚቃ ወዳለሁ። ዛሬ ደግሞ ይሄ ስለተገኘ እስኪ እኔም ልሞክር ብዬ ነው እንግዲህ። ጥበብ እንዳትቀየመኝ። እንዴት ነህ? ሰላም። የድሬ ነህ አሉ። ከድሬ ደሆነው እንግዲህ አንተ ላይ ሁላችንም ብዙ አይነት ክሩ ነው ያለው፣ እንደምታየው እንግዲህ ዛሬም እንግዲህ ሞክራለሁ ብለሻል። እስቲ ምን መስራት እንደምትችይ አብረን እናያለን ማለት ነው። ደስ ይለኛል። ያህል ጊዜ ሆነ ስታቀናብር? አክቹዋሊ አሁን ስድስት አመት ሆነኛል ማቀናበር ከጀመርኩ ያው ረጅም አመት በዲጂው ላይፍ ላይ ነበርኩኝ እኔም ደግሞ ስራዎችሽን እስካዳምጥ ጓግቻለሁ። አሁን ደግሞ እስቲ ለስቶት ምን አይነት ቤት ነው የምትሰጠኝ? አንድ ግጥም አለችኝ አክቹዋሊ አሁን የሆነ ነገር እንትን ልበልና እስኪ እሷን እንስማትና ወደ ሜኪንግ እንገባለን ማለት እሺ። ጠዋት ነበር የጻፈችው ይሰማል መቷላ

እንዲት ነው? ምን ላይ ደረሰ? አይ በጣም እንግዲህ ይሄ አዲስ ጃነራል ቫይቡ በጣም አሪፍ ነው። ያው እንደዚህ ስቱዲዮ ላይ በአንድ ቀን እንትን አይልም። አሁን እንደ ሳምፕል እነዚህን ይዘን ከዛ እዚህ ላይ ቢውል ተደርጎ አርቲስቱም አጥንቶት ሙዚቀኛውን ፕሮዲውሰሩም ላይክ እኛም በደንብ ሙዚቃዎቹን አሬንጅ አርገን ስንጨርስ ዛ ሰርጡ ፋይናላይዚንግ እና ማስተሪንግ የሚባል ስራ አለ። ከዛ ማስተሪንግ ላይ ያው እንደዚህ አጠብቂው ብዙ ነገሮች በአንድ በኩልም ተስተካክለው የሚመጡበው ብዙ የዜማ የግጥም እንትኖች ይኖራሉ። ያው እኛ ጋር ሙዚቃውን ደግሞ የምንጨምረው የምንቀንሰውን አድርገን ያው ፋይናሉ ላይ እንግዲህ እንገናኝ ክሊፕ ሰርተን ደግሞ እስቲ አንተ ደግሞ ከመሌታችን በፊት አንተ ይህን ምስክት ሰራ ምናምን ለተመልካቾቻችን የማንን ሙዚቃን ጋብዛቸው? ማፊክዞን ኮናን ከሆናን ለሁሉ መጋበዝ ፈልጋለሁ። ኦኬ። እሽ፣ ተመልካቾቻችን አሁን ደግሞ እንግዲህ የማቲ የዲጄ ማቲን ምርጫ ማፊ ኩዞ ሙዚቃን ጋብዛቸዋለን። ኮና ተመልክተን እንመለስ። ኦ ራይት እሺ ተመልካቾቻችን፣ እንግዲህ እስካሁን ያለን ቆይታ ይሄን ይመስላል። ዘና ፈታ ያላችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ የምንገኘው እዚሁ ኢንተርቴንመንት ስቱዲዮ ውስጥ ነው። ከግራና ከቀኝ ደግሞ አርቲስቶች ከጎን አሉ። እንታወቃቸው። እስቲ ራሳችሁን አስተዋውቁልን ለተመልካቾቻችን የመናዊ ሀበሻ

እሺ አውቃለሁ። ሙዚቃችሁን በእርግጥ የሁለታችሁን ማየቻለሁ፣ ዩቱብ ላይ እና ያንተ የሆነ ሙዚቃ ነበር በጣም ደስ የሚል አለ እና ራሴን ነው ነው መሰለኝ ብቻ የሆነ ሙሉቀና አንድ አድናቂ አለ። በዚህ አጋጣሚ ቤት መጥቶ ያስታወቀኝ እና ቢኒያም የሚባል ልጅ ነው ያስታወቀኝ። በጣም ነው የወደድኳቸው ሙዚቃዎችህን፣ ደስ ይላል። ያንተን ማይቻለ አብራችሁ የሰራችሁት ደግሞ። አዲስ ስራ አለን አንድ ላይ በሶስት ቀን የጨረሰው ስራ ማለት ነው። ፋስት ፋስት የተሰራ ስራ በሶስት ቀን። አዎ ማክሰኞ ላይ ሪኮርድ ተደረገ፣ ሮብ ላይ ደግሞ ቪዲዮ ተቀረጸ። ሀሙስ ላይ ሀሙስ ላይ ደግሞ በቃ ሚክስ ፋይናል ታች በቃ ከዛ አርብ ላይ ተለቀቀ በአንዴው ቀኑ እንዲያውም ደርሶብን አይደል ለቫለንታይን ይለቀቅ ለቫለንታይን ተብሎ እኮ ነው ማክሲኞ ጀምረን ደርሶብን በቃ በዛው ለምን አልደቀውም ተባብለን ቪዲዮ ተሰራ በአንዴው ተሰራ እንዴት ነው እየዋላችሁ የምታድሩት ወይስ ቤታችሁ ቅርብ ነው እንዴት ነው በሶስት ቀን በጣም ፈጠነብኝ የኔ ሰፈር ቅርብ ነው ግን ያን ሰሞን እዚህ ማድረን ምናምን እዚች ጋር ተኝተን ምናምን ሶፋ ላይ ተኝተን ምናምን ያው ዚሩም አለ፣ ክላሶችም አሉኝ። እኔ እዚሁ ነው የምኖረው፣ እዚሁ እኖራለሁ፣ ቤትም እሄዳለሁ፣ እየተመላለስኩ ነው የምሰራው። እና አሪፍ ነው በጣም። እንዴት ነው ድባቡ? ሙዚቃ ሲሰሩ እንዴት ነው ያለው? አካሄዱ እንዴት ነው? እዚህ በጣም አሪፍ ነው። ውጭ ዲሲ ፕሮዲሰር አለ፣ ኤንቪዚ ይባላል። በዚህ አጋጣሚ ላመሰግነው እፈልጋለሁ። እና ቢት ይልክልናል እሱ። ከዛ በቃ እዚሁ ፕሮዲሰርም አለ፣ እዚህ ከዛም አሉ፣ ኮላብ እያደረጉ ይሰራሉ። እና እዚሁ ነው፣ እንጽፋለን፣ እዚሁ ሪካርድ እናደርጋለን። እና አሪፍ ነው ድባቡ።

እኔ በራሴ ነው እንደዚህ ከሱ አይቼ ምናምን ሳይሆን፣ ው እራሴን ያነሳሳኝ እራሴን ነው እምታዳምጠው እስኪ እምታዳምጠው ሙዚቀኛ ላይክ የሂፖፕ አርቲስት ይሆናል የማዳምጠው እና የምሰረው ዘፈን አይገናኝም። በዚህ አጋጣሚ የድሮ ኦልድ ዘፈኖች ይመችኛል። እኔ አሁን ለምሳሌ የድሮ ዘፈኖች አዳምጣለሁ፣ እሱን እንዲሁም ወር ወደ ሂፖፕ ለመቀየር ምናምን አሰባለኝ። አዎ የድሮ እንትኖች ምና ያው ምን ስለ ሙዚቃ ያውና ስለሆነ፣ እንዴት ነው የሀገራችን ሙዚቃ እንደምናውቀው የነዳ ቪዲዮ የተለያየ የአፍሪካ ሀገራት ሙዚቃ በኢንተርናሽናሊ እውቅና አግኝቷል። እና የኢትዮጵያ ሙዚቃን ደግሞ በዛ ደረጃ እንዳያድግ ያደረገው ምንድን ነው ትላላችሁ? እንዳያድግ በዛ ደረጃ እንዳይሆን አዛ ደረጃ ያጋል ያጋል ብለን ተስፋ እናደርጋለን። እንትን ነው ኦፖርቹኒቲ የለም ሲመስለኝ ታዳጊ አርቲስቶችን ምናምን ሰብስቦ የማሰራት ኦፖርቹኒቲ የለም። እኛም ስንጀምር ያው በራሳችን ነው የሚሰራው ምናምን የነበረው። አሁን ኢስት አፍሪካ ይሄ ስቱዲዮ በጣም አሪፍ አጋጣሚ ነው በዚሁ እንትን፣ እና እንዲህ አይነት እድል አልነበረም እስካሁን እና ከዚህ በኋላ ያው ተስፋ አለ። ስለዚህ ማድረግ ማለት ነው እና ታዳጊዎችን ማበረታታት ነው በዚሁ አጋጣሚ። እሺ ሰው ኮላቦሬት አድርገን ብንሰራ ብላችሁ የምታስቡት አርቲስት አለ? አሊ ይችላል። ምናልባት ሚካኤል። እሺ ሮባ ና ዲኬኝ ከመለያየታችን በፊት ማስተላለፍ የምትፈልጉት መልእክት ካለ ያው ማስተላለፍ የምፈልገው መልእክት ታዳጊዎችን አበረታቱ እና የመስራት አቅም ያላቸው ብዙ ልጆች አሉ። በዚህ አጋጣሚ እና ቤት እዚህ መታችሁ መስራት የምፈልጉ ቤታችን ክፍት ነው። ያው አቅሙ ያላቸው መስራት የሚፈልጉ ምናምን መተው መስራት ይችላሉ። እንዴት ነው ኮላቦሬሽን ምትሰራላችሁ? ከተለያየ አፍሪካ ሀገር የሚመጡ አርቲስቶችም አሉ። አፍሮቢት ምናምን አለ። እንዲሁም ሁለት አፍሮቢቶች ሰርቻለሁ ከናይጄሪያ አርቲስት ጋር እና ከካናዳ አርቲስት ጋር። ደግሞ ፕሬስ አለ። ከእሱ ጋርም ኮላብ ሰርቻለሁ። እኔ እንዳጠቃላይ የተለያየ እንትኖች ላይ ነው የምሰራው አሪን አፍሮቢት፣ አፍሮ ድሪል፣ ሪል ትራፕ፣ ሂፕሆፕ በቃ አጠቃላይ ይሰራለሁ። አንድ ነገር ላይ ያው አለመወሰን ማለት ነው። አንተም እንደዛ ይመስለኛል፣ ብዙ አይነት ነገር አለ ምናምን እ ተመልካቾቻችን አሁን ደግሞ እንግዲህ አጠገብ ያሉት የልል ሮባ ና የዲኪንግን በጋራ የሰሩትን ምርጥ የሙዚቃ ቪዲዮ እንጋብዛቸዋለን እንግዲህ ይህ ሙዚቃ በሶስት ቀን ነው የተሰራው ብለውናል ሶ የሙዚቃው ታይትል ደግሞ ሀይ ሰላም እባካችሁ ራሳችሁን ለተመልካቾቻችን አስተዋውቋቸው ማይ ኔም ጄሲ ስሜ ጄሲ ይባላል። በአዲስ አበባ ሙዚቃ እየሰራው ያለው ታዳጊ አርቲስት ነኝ። ስማኔ አንተስ? ስሜ ፌኒ ይባላል በኢስት አፍሪካ ስቱዲዮ ሙዚቃ እየሰራሁ እገኛለሁ። ስቱዲዮ ስቱዲዮ ስቱዲዮ። መልካም ምን አይነት ሙዚቃ ነው የምትጫወቱት?

እስቲ በጋምቤልኛ የሆነ ነገር አስተምሪኝ። የሆነ ነገር ማለ ማሊስ ሚን ሀይ ማ ማለ ማለ ማለ ማልሚጓ እ እሺ እንግሊኛ ብቻ ነው ወይንስ የጋምቤላም ቋንቋ ቀላቅላችሁ ነው?

ተመልካቾቻችን እስካሁን የነበረን ቆይታ እንግዲህ ይሄን ይመስል ነበር። ዘና ፈታ እያላችሁ እንደቆያችሁ ተስፋ አደርጋለሁ። ከወጣት አርቲስቶች ጋር እንዲሁም ከፕሮዲሰሮች ጋር ከኢኤ ባለቤት ጋር ቆይታ አድርገናል። እናንተ በቆይታችን ዘና እንዳላችሁ ተስፋ አደርጋለሁ። ፕሮግራማችን እየተገባደደ ነው። እኛ ደግሞ እራታችን እንበላለን። እናንተን በያላችሁበት ዘና ፈታ እያላችሁ እንድትቆዩ እየጋበዝን የምንለያየው በዮሐና ህልም በተሰኘው ምርጥ የሆነ አዲስ የሙዚቃ ቪዲዮ ነው። እስከ ሳምንት መልካም